እናንተ ይዤላችሁ የቀረብኩት አረስ ከጠፈር በላይ ያለው ባህር እና ከጠፈር በታች ያለው ባህር ዘፍጥረት ላይ ስለሚገኘው ምዕራፍ አንድ ሰባት ላይ ስለሚገኘው ነው። የእግዚአብሔር መንፈስ ያስተምረናል። አንድ አሜሪካዊ በጨረቃ ላይ ለመጀመሪያ ጊዜ የሄደ ወንጌላዊ ክርስቲያን ነው። እና ጉዞውን ወደ ሰማይ ወደ ጨረቃ ለመሄድ እንደ ጉዟችንን አንድ ቦታ እንደምንሄድ እሱም ተዘጋጀ። ጉዞውን ወደ ጨረቃ ለማድረግ ወደ ጨረቃ ከመሄዱ በፊት ከዚህ ከምድራችን ወደ ሰማይ መሄድ ነበረበት እና በደንብ ተዘጋጅቶ የሚያስፈልገውን ብሎ ይዞ ወደ ሰማይ ጉዞውን ቀጠል ወደ ሰማይ ለመድረስ ከምድራችን ለመውጣት አንድ ነጥብ ስድስት ሚሊዮን ኪሎ ሜትር ነው የሚፈጅው። እንግዲህ ይህ ኪሎ ሰዓት ነው የሚፈጀው፣ ወይም ሰዓታት ነው የሚፈጀው እንደ መንገዱ እንደ አየሩ ጸባይ ነው። ከዛ በኋላ ጉዞውን እየቀጠለ ሰማይ ላይ ደረሰ ማለት ነው። ከምድራችን ወጥቶ ሰማይ ላይ ደረሰ። ሰማይ ላይ ሲደርስ፣ እንግዲህ እኛ አንድ ቦታ ስንሄድ ትራንስፖርቱ ስንገባ ግራና ቀኝ እያየን ነው የምንሄደው። እሱን ግራና ቀኝ ማየት ጀመረ ሰማይ ላይ ሆኖ እና በጣም የደነቀውን ነው እንግዲህ የምነግራችሁ። ሲያይ ሰማይ ላይ ፕላኔቶች አሉ። የሚያስደንቀው ፕላኔቶች አየር ላይ ነው የተንጠለጠሉት። የእኛም ፕላኔት እዛ አለች። አየር ላይ ናቸው ሁሉም ግዙፍ ናቸው። የእኛ ሰማይ በጣም የምታምር ውብ ናት ይላል። ከሌሎቹ ልዩ የተለየች ናት እና በጣም ነው የምታስደንቀው። ከዛ በኋላ በጣም ትልልቅ ናቸው። በጣት የሚነኩ ነው የሚመስሉት፣ ግን እርስ በእርሳቸው እንኳን ሩቅ ናቸው። ወደ ላይ ደግሞ ሲያይ ከዋክብቶች በጣም ነው የሚያስፈሩት። የሚበሉት ነው የሚመስሉት፣ ግን በጣም ሩቅ ናቸው። እሱ በጣም የራቁ ናቸው። እና ይሄ ክርስቲያን ወንጌላዊ በጣም በመደነቅ ነበር ሁሉን ሲያየ ነበረው። ጉዞውን ቀጠለ። ከዛ ደግሞ እንደገና ሌላ ጉዞ አለበት። ወደ ጨረቃ መሄድ ነበረበት። እና እሱ ያስደነቀው ምድራችን ነበረች። ምድራችን ከለሯ ያምራል፣ ከሌላው በጣም የተዋበች ናት። የደነቀው ወደ ላይ እየሄደ እየሄደ ወደ ጨረቃ ነው ጉዞ። እንግዲህ ወደ ጨረቃ ለመድረስ ሶስት መቶ ሰማንያ አምስት ሺህ ኪሎ ሜትር ይጠበቅበታል። መሳፈሪያው መንኮራኩሩ እየሄደ ነው። ከዛ በኋላ ምድራችንን ያያል። አይኑ ይንከራተታል። ሌላውን ያያል። ወደ ላይ ያያል። ወደ ታች ብሎ ነገር ያያል። ከመቅስፈት ምድራችንን ሲፈልግ ምድራችንን አላገኛትም። ይ የት ሄደች ብሎ ግራ ገባ። ሲፈልጋት ሲፈልጋት ሲፈልጋት አገኛት። በራቀ ቁጥር ምድራችን እያነሰች ስለመጣች ነው እና ምድራችን የሆነችው ምንድን ነው? ልክ አንድ ነጭ ወረቀት አምጥታል በእስክሪፕቶ ጠቅ እንደምናደርገው በጣም ትንሽ ሆነ አያት። ከመጠን በላይ በቃ ለአይን ለማየት እስከሚያቅ ድረስ። እጅግ በጣም የደነቀው ነገር ምንድን ነው? ለዚች በጣም ትንሽ ለሆነች ዓለማችን ይህን ሁሉ ግዛት እንግዲህ እዛ እሱ ያለበት የተገኘበት ቦታ ለመግለጽ እንኳን ይከብዳል። ውበቱ፣ ግዙፍነቱ የእግዚአብሔር የእጆቹ ስራ ለመግለጽ እንኳን በጣም የሚከብድበት ቦታ ነው የተገኘው እና ለሰው እንኳን መንገርም በጣም ይከብዳል። እና እግዚአብሔር ከዛ ግዛት ሰማያ ሰማያት ላይ ነው ያለው እግዚአብሔር አይደል? ከዛ መቶ ለዚህ ምድር ህይወቱን አሳልፎ መስጠቱ በጣም ደነቀው፣ ገረመው። እንግዲህ ይህም ለእኛም እድሜ ልካችንን ሲገርመን ሲደንቀን ይኖራል። ኢየሱስ ክርስቶስ ለእኛ ህይወቱን መስጠቱ መልስ የሌለው ጥያቄ ነው። በጣም እርግጠኛ ነኝ እሱ ሲመጣ ያስረዳናል እንጂ መልስ የለውም። እኛ የማይገባን ምንም የማይገባን ሰዎች ሳለን ያንን የሚያክል ግዛት ጥሎ፣ በአየር ላይ ስትታይ የምትጠፋ ከነጥብ ያነሰች ዓለማችን በዛ ላይ ውብ ሆና የተፈጠረች የሁሉ ፍቅር በጣም ከአእምሯችን በላይ ነው። መጽሐፍ ቅዱስ ከዘፍጥረት ፍጥረት እስከ ራዕይ ስለ ደህንነት እቅድ፣ ለእኛ ስላለው ፍቅር ይገልጽልናል። ዘፍጥረት አንድ ውስጥ እግዚአብሔር ሲፈጥር የተለያዩ ነገሮችን ለየ ለየ እያለን እናነባለን። ብርሃን ከጨለማ ለየ፣ ሰማይንና ምድርን፣ ውሃዎቹን ለየ። የምድር ውሃዎቹን ታች፣ የሰማይዎቹን ውሃዎችን ደግሞ ወደ ላይ ለየ፣ ለየ ይለናል። ይህ ለየ ለየ የሚለው ለምንድን ነው ብለን ስንጠይቅ ከህይወታችን ጋር ከመዳን እቅድ ጋር አላማ ስላለው ነው፣ ግንኙነት ስላለው ነው። መጽሐፍ ቅዱሳችን እናወጣለን። ዛሬ ዘፍጥረት አንድ ላይ ከስድስት ጀምሮ እስከ አስራ ሁለት ባለው ላይ ነው የምናየው። ዘፍጥረት አንድ ሁለት ስናነብ ምን ይላል ምድርም ባዶ ነበረች አንዳችም አልነበራትም ጨለማም በጥልቁ ላይ ነበር የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር እንግዲህ እዚህ ጋር እንደምንረዳ ምድራችን እግዚአብሔር ምድራችንን ከፈጠረ በኋላ ሙሉ ለሙሉ ውሃ ተሸፍኖ ነበር ወገኖች ሙሉ ለሙሉ እንግዲህ አሁን አዋቂዎች እንደሚሉት የዓለማችን የምድራችን ከዳር እስከ ዳር ስፋቱ አምስት መቶ አስር ሚሊዮን መቶ አንድ ሺህ ኪሎ ሜትር ነው እንዳለ ዙሪያው ነው። እንግዲህ እግዚአብሔር ምድራችንን ሲፈጥርልን ሙሉ ለሙሉ እንደዚህ ውሃ ነበረ። ግን እሱ ብቻ አልነበረም። በጣም የሚያስደንቀው ነገር ሙሉ ለሙሉ ውሃ ሸፍኖት ምድራችንን ወደ ላይ ራሱ ነበር የሸፈነው፣ ማለት ወደ ሰማይ ማለት ነው። እንግዲህ ሰማይም አልተፈጠረም እኮ ገና። ወደ ሰማይ ምን ያህል ነው ርቀቱ አይታወቅም። ምን ያህል ርቀቱ እንደሆነ በፍጹም ማንም መገመትም ማወቅም አይችልም። እና ቁጥር ስድስት እግዚአብሔር በውሃዎች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይከፈላል። ከዛ በኋላ እግዚአብሔር በመሃሉ እንግዲህ ርቀቱ ምን ያህል ነው ወደ ላይ አይታወቅም። የማይታወቀውን ውሃ ከእግዚአብሔር በስተቀር የማያውቀውን ርቀቱን በዛ ላይ ጠፈርን አደረገልን። ከዛ በኋላ ዘፍጥረት አንድ ቁጥር ሰባት እግዚአብሔር ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውሃዎች ለየ። ከመጠን በላይ አስደናቂ ነው ወገኖች፣ የእግዚአብሔር ስራ የእሱ ስራ ተወርቶ ተደንቆም አያልቅም። እያየን ነው። መጀመሪያ ዓለም አቋረጥ ባህር ነበረ፣ እላይ ድረስ ባህር ነበረ። ርቀቱን ሰማይ ሰማያት የሚደርስ ማንም ሊያውቀው የማይችል ነበረ። ከዛ በኋላ ስድስት ላይ ደግሞ ሰማይን ሰማይ ላይ ጠፈር በመካከሉ ሰማይን አደረገለት፣ እንዲሁ ሰማይ አደረገለት። ከዛ ሰባት ቁጥር ላይ ደግሞ ምን ይላል? በመሀል ያደረገውን ሰማይ ጠፈር እንዳለ ሆኖ የጠፈርን ባህር ለየልን። እንዴት አድርጎ ነው የለየው? አንዱን ባህር ከሰማይ በላይ አደረገው። እንግዲህ ሰማይን ከፈጠረ በኋላ እንደገና ደግሞ ከሰማይ ደግሞ እንደገና አራቀው አንዱን ውሃ። ከዛ በኋላ እንግዲህ ሰባት ላይ ነው የሚለን። ከዛ በኋላ ደግሞ ምንድን ያደረገው አንዱን ባህር ደግሞ ከሰማይ እንደገና በታች አደረገው። እንግዲህ ቅድም እንዳየነው ከምድራችን እስከ ሰማይ ድረስ ራሱ ርቀት አለው። አንድ ነጥብ ስድስት ሚሊዮን ኪሎ ሜትር ነው ርቀቱ ማለት ነው። ስለዚህ ከመሃሉ ክፍተት አለው። ግን እንደገና ወደ ታች ያደረገልን ባህሩን ማለት ነው። በጣም ነው የሚገርመው። የእግዚአብሔር ስራ በጣም ድንቅ ነው። በመዝሙር መቶ አርባ አምስት ሶስት ላይ ምን ይላል? እግዚአብሔር ታላቅ ነው እጅግም የተመሰገነ ነው፣ ለታላቅነቱ ፍጻሜ የለው። እግዚአብሔር ታላቅ ነው ወገኖች። ማንስ ሊገምተው ይችላል? በጣም ኃይል ያለው ታላቅ አምላክ ነው። ከዚህ አምላክ ጋር ነው የምንኖረው ለእኛ ልጁን አሳልፎ የሰጠን አምላክ ይሄ ነው። ይሄ ትልቅ አምላክ ነው እግዚአብሔር። ዘፍጥረት አንድ ሰባት ላይ ምን ይላል? እግዚአብሔር ጠፈርን አደረገ ከጠፈር በታች እና ከጠፈር በላይ ያሉትን ውሃዎች ለየ። ምን ለማለት ፈልጎ ነው እግዚአብሔር? ምን ለማለት ፈልጎ ነው? እንግዲህ ውሃዎችን ለየ። ከጠፈር በላይ፣ ከጠፈር በታች ምን ማለት ነው? ከጠፈር በላይ ያለው ውሃ የት ነው? ከጠፈር በታች ያለው ውሃ ደግሞ የት ነው? እናቋለን ከጠፈር በታች ያለው ውሃ ባህር ነው። ግን ከጠፈር በላይ ያለው ውሃ ደግሞ የትን ያለው? ለምንድን ነው እግዚአብሔር ይህንን ያለው እዚህ ላይ የመዘገበልን ለምንድን ነው? ምን ሊያስተምረን፣ ምን መልዕክት ሊያስተላልፍልን ፈልጎ ነው? ይህን መልስ ለማግኘት በራእይ አስራ ሰባት አስራ አምስት ላይ ምን ይላል አለኝም ጋለሞታዊ የተቀመጠችበት ያየሃት ውሃዎች፣ ወገኖች፣ ሰዎች፣ አህዛብ፣ ቋንቋዎች ናቸው። ትርጉሙ ምንድን ነው? ይሄ ምሳሌ ምንድን ነው? ውሃ ማለት ወገኖች፣ ቋንቋዎች፣ ብዙ ህዝቦች፣ ህዝብ ማለት ነው ነገዶች ማለት ነው ውሃ ማለት ታዲያስ። በዘፍጥረት ሰባት ላይ እንዳየ ነው የምድር ህዝብ እና የሰማይ ህዝብ ወገኖች ለየ። እንግዲህ ማን ነው የሰማይ ህዝብ? ማን ነው የምድር ህዝብ? እንግዲህ ውሃ ምንድን ነው ብለናል? ወገኖች፣ ህዝቦች፣ ቋንቋዎች፣ ነገዶች፣ አህዛቦች ነው የሚለው። በመጽሐፍ ቅዱስ ትርጉም መሰረት ውሃ ማለት ነው። ስለዚህ አሁን እንግዲህ ምዕራፍ አንድ ሰባት ላይ እንዳየነው ለየ። ማንን የለየው? የምድርን ውሃና የሰማይን ውሃ። ማነው የምድር ህዝብ? ማነው የሰማይ ህዝብ? የምድር ህዝብ እኛ ነን። የሰማይ ህዝብ ደግሞ ማነው? መላእክቶቹ ናቸው። እግዚአብሔር የምድርን ህዝብና የሰማይን ህዝቦች ለየ። መላእክቶች ለየን፣ ለያየን ማለት ነው። ስለዚህ እኛ የእግዚአብሔር ልጆች ምድር ላይ ነን ያለ ነው። ሌሎች ደግሞ የእግዚአብሔር ልጆች መላእክቶች ሰማይ ላይ ነው ያሉት ማለት ነው። ዘፍጥረት አንድ ዘጠኝን ምን ይላል? እናነባለን እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ አለ፣ የብሱም ይገለጥ አለ። እንግዲህ ጌታ አምላካችን ባህርን በአህዛብ ከመሰለው የብሱን ደግሞ እሱን የሚያምኑ እሱን የሚፈልጉ ይመስለዋል። ትንሿን የብስ ከባህሩ ትንሽዬ ምድር ፈጠረ። ያ ምን ለማለት ነው? እግዚአብሔር መልእክት የሚያስተላልፍልን እሱን የሚያምኑ ነው ማለት ነው ትርጉሙ። እንግዲህ ጌታ እግዚአብሔር አንድ ነገር ተመለከተ። ወገኖች ምድርን ሲመለከት አንድ ነገር ተመለከተ። በምድር ውስጥ ጌታን የሚፈልጉ የሚጸልዩ፣ ጾም ጸሎት የሚይዙ እጃቸውን ወደ ላይ አንስተው የሚጸልዩ ልበሮሮች ሰዎች እንዳሉ ተመለከተ። ከዛ በኋላ ምን አደረገ? ዘፍጥረት አንድ አስር ላይ እግዚአብሔርም የብሱን ምድር ብሎ ጠራ፣ የውሃ ማከማቸውንም ባህር አለው። እግዚአብሔር ያ መልካም እንደሆነ አየ። ከዚህ ግዙፍ ከብዙ ውሃ ባህር ትንሽ ደረቅ ምድር የብስ ምድር ፈጠረ። ከዛ ይህ መልካም ነው አለ። ነገር ግን በጣም የሚያስደንቀው ነገር ወገኖቼ ዘፍጥረት አንድ ሰባት ላይ እንዳየነው እግዚአብሔር ጠፈርን ሰማይን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትን ውሃዎች ለየ፣ እንዲሁም ሆነ። እዚህ ጋር ግን መልካም ነው አላለም። ዘፍጥረት አንድ ሰባትን መልካም ነው አላለም። ዘፍጥረት አንድ አስርን ግን ውሃውንና የብሱን ሲለይ መልካም ነው አለ። ለምንድን ያለው ይህንን ለምንድን ያለው ወገኖቼ ለምን ይመስላችኋል ለምንድን ነው ይህንን እንደዚህ ያለው እግዚአብሔር የሰማይ ነዋሪዎች እና የምድር ነዋሪዎች ሲለያዩ ጥሩ እንዳልሆነ አየ መልካም እንዳልሆነ ተመለከተ ወገኖቼ አዘነ መልእክቱን እያስተላለፈ ያለው በጣም እንዳዘነ ነገር ግን አንድ ነገር አቀደ እግዚአብሔር አምላካችን አንድ መፍትሄ አዘጋጀ ለዚህ የሚሆን ነገር ባህሩን በአንድ ቦታ እንዲሰበሰቡና ትንሽ ደረቅ ምድር ሲፈጠር እሱን የሚፈልጉ እሱን የሚሹት በጣም ጥቂቶች እሱን ለማየት እንደሚፈልጉ ተመለከተ። ከዛስ በኋላ በእነሱ አማካኝነት ከሰማይ በታች ያለው ውሃ እና ከሰማይ በላይ ያለው ውሃ አንድ እንደሚሆን አወቀ። ስለዚህ ትንሽ እየደረቅ ምድር አደረገ። ይህ ሁሉ እኛ እንዲገባ ዘፍጥረት ከኛ ከደህንነታችን ጋር መልእክት ስላለው ነው ወገኖች። ለዛ ነው ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ በዛች በነበረበት ትንሽ ጊዜ ውስጥ በገሊላ ባህር ላይ በዛ ዙሪያ ላይ በባህሩ ዙሪያ ላይ ሲሰብክ የነበረው ወደ እውነተኛ ዓላማ የተፈጠርንበትን ሲመራ የነበረው ሰዎችን ማቴዎስ አራት አስራ ሰባት ምን ይላል? እናነባለን። ከዚያም ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለች እና ንስሐ ግቦ እያለ ይሰብክ ነበር። ምን ማለት ነው? መንግሥተ ሰማያት ማለት ምን ማለት ነው? የት ነው መንግስተ ሰማያት የቀረበችው? ወዴት ነው የቀረበችው መንግስተ ሰማያት? ቅድም እንዳየ ነው ተለያይቶ ነበር አይደል? የምድርን ውሃና የሰማይ ውሃ። አሁን እነሱ ለማገናኘት ንስሐ ግቡ እያለ ነው። በባህር ዙሪያ ባሉት ህዝቦች፣ ወገኖች የተለያዩ ቋንቋዎች በሚናገሩት መካከል እየተመላለሰ ንስሐ ግቡ፣ የሰማይ ውሃ እና የምድር ውሃ እንዲገናኙ፣ የሰማይ መላእክቶች። ኢየሱስ በዚህ መልኩ ነው ወንጌል የጀመረው። ለዛ ነው የመጀመሪያ ደቀ መዛሙርቶች ምን ነበሩ? የመጀመሪያ ደቀ መዛሙርቶች አሳ አጥማጆች ነበሩ። በባህር ውስጥ አሳ የሚያጠምዱ ነበሩ። ለኢየሱስ በጣም አስፈላጊ ነበር ባህርን ጠንቅቆ የሚያቅሰው ማቴዎስ አራት ከአስራ ስምንት እስከ አስራ ዘጠኝ ምን ይላል? በገሊላ ባህር አጠገብ ሲመላለስም ሁለት ወንድማማቾች ጴጥሮስ የሚሉትም ስምዖን ወንድሙን እንድሪያስም መረባቸውን ወደ ባህሩ ሲጥሉ አየ፣ አሳ አጥማጆች ነበሩና። አስራ ዘጠኝ ቁጥር ምን ይላል? እርሱም በኋላ ኑና ሰዎችን አጥማጮች እንድትሆኑ አደርጋቸዋለሁ አላቸው። ይገርማል። እነሱ የሚያጠምዱበት የሚሰሩበት ጀልባ ቤተክርስቲያንን ይመሰላል። ባህሩ ደግሞ ሲናወጥ ወጀብ ሲመጣ በቤተክርስቲያን ላይ የሚደርሰው በአማኞች ላይ የሚደርሰው መከራን ይወክላል። በማቴዎስ ስምንት ሀያ ሶስት ሶስት ከሀያ ስድስት ደግሞ ስናነብ ምን ይላል መጽሐፍ ቅዱሳችን? ወደ ታንኳውን ሲገቡ ደቀ መዛሙርቱ ተከተሉት። ሀያ አራት ምን ይላል? እነሆም ማዕበሉ ታንኳይቱን እስኪ ደፍና ድረስ በባህር ታላቅ ምናወጥ ሆነ፣ እርሱ ግን ተኝቶ ነበር። ሀያ አምስት ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። ሀያ ስድስት እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ንፋሱን እና ባህሩን ገሰጸው፣ ታላቅም ጸጥታ ሆነ። በዚህ ምድር ላይ በሚመጣብን በእምነታችን ምክንያት በሚመጣብን ስቃይ የተለያዩ ፈተናዎች ጸጥ ያደርግልናል ልክ ባህሩን ጸጥ እንዳደረገ ኢየሱስ ክርስቶስ ጸጥ ያደርግልናል ሌላው ደግሞ አሳማዎቹ ውስጥ እርኩስ መንፈስ የገባባቸውን እንመለከታለን ማርቆስ አምስት ከአስራ አንድ እስከ አስራ ሶስት ምን ይላል በዚያም በተራራ ጥግ ብዙ የእርያ መንጋ ይሰማራ ነበርና ወደ እርያዎቹ እንድንገባ ስደደን ብለው ለመኑት። 13 ላይ ምን ይላል? ኢየሱስም ፈቀደላቸው። እርኩሳ መናፍስቱ ወጥተው ወደ እርያዎች ገቡ። ሁለት ሺም የሚያህል መንጋ ካፋፍ ወደ ባህር ተጣርፈው በባህር ሰጠሙ። እንግዲህ እርኩስ መንፈስ ያለበት ሰው ለቆ ሲወጣ እነዚህ እርኩስ መንፈሶች ብዙዎች ነበሩ፣ ለጊዮን ነበሩ በዛ ሰው የነበሩ፣ ካስታወስን ታሪኩን ኢየሱስም ለመኑት ወደ አሳማዎች እንዲገቡ አሳማዎች ውስጥ ከገቡ በኋላ ወዲያው ነው። ደቂቃ ሴኮንድ እንኳን አልፈጀበትም። ወዴት ነው የሄዱት? ወደ ባህሩ ነው ይዟቸው የገባው ዲያብሎስ። ለምንድን ነው ወደ ባህር ውስጥ ይዟቸው የገባው? ወደ ራሱ ቦታ ስለሆነ ነው። ባህር የእሱ ቦታ ነው፣ የእሱ ግዛት ነው ባህር። በጌርጌኖስ የሚኖሩ ሰዎች ኢየሱስን በፍጥነት ነው ከዛ ሀገር ያስወጡት። ለምን? ከአሳማና ከሴጣን ጋር ይኖሩ ስለነበረ ከኢየሱስ ጋር መቆየት አልተቻላቸውም። ጴጥሮስ በማቴዎስ 14 ላይ ከ29 እስከ 31 ላይ ብናነብ፣ 29 ምን ይላል? እርሱና አለው ጴጥሮስም ከታንኳይቶ ወርዶ ወደ ኢየሱስ ሲደርስ በኋላ ሄደ። ሰላሳ ምን ይላል? ነገር ግን የንፋሱም ኃይል አይቶ ፈራ፣ ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ሰላሳ አንድ ወዲያውም ኢየሱስ እጁን ዘርግቶ ያዘውና፣ አንተ እምነት የጎደለ ስለምን ተጠራጠርክ አለው። እንግዲህ እኛም እምነታችን ሲደክም ሲያንስ እናያለን። አሁን ብዙ ጊዜ ድክመት አለብን፣ ልጆች በማሳደግ ስራ በመስራት በጣም ብዙ ድክመት አለብን ወገኖች፣ ግልጽ ነው እና እንደዚህ ድክመት ሲኖርብን ወደ ባህር እየሄድን ነው፣ ወደ ባህር እየሄድን ነው። ልክ እንደዚህ እንደ ጴጥሮስ እየሰመጥን ነው፣ ወደ ዓለም እየተመለስን ነው ማለት ነው እና እግዚአብሔር ይርዳን። ከዚህ ነገር እግዚአብሔር ይርዳን። ሁል ጊዜ የእሱን እጅ ተጠማጥመን እንድንጓስ እግዚአብሔር ይርዳን። ዘፍጥረት አንድ አስራ አንድን እናነባለን እግዚአብሔርን ምድርን፣ ዛፍን የሚሰጥ ሳረንና ቡቃያን፣ በምድርም ላይ እንደ ወገኑ ዛፍ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። እንግዲህ ጌታችን አምላካችን በዚያች በየብስ ምድር እሱን ያመኑ አይነት ብዙ ዘር ብሔር የማያውስ ነው። እንዲያፈራ ነው ይህንን ምሳሌ ያቀረበልን። ምድር ሁሉ ባፈራው ፍሬ እንዲጠለል እንዲረካ እምነት እግዚአብሔር እንዲኖረው ይጠበቅብናል። እግዚአብሔር ይህን ከኛ ይጠብቃል። ዘፍጥረት አንድ አስራ ሁለት ምን ይላል? ምድርን ዘርን የሚሰጥ ሳረርና ቡቃያን እንደ ወገኑ ዘሩም ያለበት ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች ይላል። እግዚአብሔር ያ መልካም እንደሆነ አየ። ምድር ትንሽ ምድር የተለያዩ ዘሮች ስታበቀል ያ መልካም እንደሆነ አየና ምን አለ። ልክ እንደዚሁ ጥሩ ፍሬ ጥሩ ዘር እንድናፈራ ይፈልጋል እግዚአብሔር ጌታችን። ለዚህ ዓለም በምሳሌያችን በምናደርገው ነገር ለወገናችን፣ ለቤተሰባችን ፍሬ እንድናፈራ፣ ልክ እንደዚህ በምድር ላይ እንደዘሩ እንድናፈራ ይጠበቅብናል። በማቴዎስ አንድ አስራ ዘጠኝ ስናነብ ምን ይላል በመንገድም አጠገብ በለስ አይቶ ወደ እርሷ መጣና ከቅጠልም በቀር ምንም አላገኝባትም እና ለዘላለሙ ፍሬ አይሆንብሽ አላት። በለሲቱም ያን ጊዜ ደረቀች። እንግዲህ ኢየሱስ ክርስቶስ እየተጓዘ እያለ አንድ በለስ አገኘ። ያቺ በለስ ፍሬ እንዳታፈራ ረገማት። ሲረግማት ወዲያው ነው ወዲያው ነው። ደቀ መዛሙርቱ እያጅች ደረቀች። ይህ ምን ማለት ነው? እግዚአብሔር አምላክ እስራኤሌዎችን በመረጠ ጊዜ ሌላ ማንም አልነበረም። ለምድር ስለ ኢየሱስ የመጀመሪያ ምጻቱ እንዲናገሩ እንዲሰብኩ እንዲዘጋጁ መርጧቸው ነበረ። ግን አንድ ነገር ተፈጠረ። እሱ መርጧቸው፣ እንግዲህ የእስራኤልን ታሪክ ጠንቀቀን እናውቃለን። እሱ መርጧቸው፣ አንድ ነገር ተፈጠረ። ምንድን ነው? እስራኤሎች ላይ ምንም አይነት ፍሬ አላገኘባቸውም። እሱ ሲመጣ ወደ ምድር በጣም ነው ያዘነው ኢየሱስ ክርስቶስ። ሰው ሁሉ በተሳሳተ መንገድ ነበረ ሲሄድ የነበረው። ምንም ማድረግ አልቻለም ኢየሱስ ክርስቶስ፣ እችን ዛፍ ከመርገም ውጭ ምን ማለት ነው? እስራኤል ህዝቦች ምንም ፍሬ ስላላፈሩ በጣም ብዙ ሺህ ህዝቦች እንደውም አልቀው ነበረ። በሆነ ወቅት አደለ ተከፋፍለው ነበረ። ምክንያቱም በዚህ እርግማን ምክንያት ኢየሱስ ለማለት የፈለገው ዛፏን የረገማት ለማለት የፈለገው ምንድን ነው? እስራኤል ህዝብ ኢየሱስን ንቀው አልተቀበሉትም ነበር እና እንደውም በመጨረሻ የሰቀሉት እነሱ ነበሩ። ባለማመናቸው፣ ባለመቀበላቸው በራሳቸው ላይ ያመጡት መዘዝ የእጃቸውን ያገኛሉ። ማለት አንድ ሰው ኃጢአት ሲሰራ ኢየሱስ ክርስቶስ አይደለም የሚቀጣው አይደል፣ እግዚአብሔር አይደለም የሚቀጣው። ክፉ ነገር ሲያደርግ የሰራው ኃጢአት የሰራው ነገር ራሱ ነው የሚያሳምነው እራሱ ነው የሚጎዳው እና ኢየሱስ ክርስቶስ ያችን ቅጠል የረገማት እናንተ ያደረጋችሁት ራሱ እየጎዳችሁ ነው ራሱ የእጃቸው ነው ለማለት ፈልጎ ነው። ታዲያ ለማን ነው ይህንን የበለዛ ፍሬ እንዲያፈሩ የተሰጠው? ለማን ነው ይህንን ፍሬ እንዲያፈሩ የተሰጠው? የጌታን ስራ አላማ ለማን ነው ያስረከበው? መጀመሪያ ለእነዚህ አሳ አጥማጆች የነበሩ ደቀ መዛሙርቶች ነበር አይደል? ከዛ በኋላስ ለአይሁድ አይደለም። አሁን ለአይሁድ አይደለም። የህዝብ አልፈለግም። ለአይሁድ አይደለም። ለማን ነው? ለክርስቲያን ህዝቦች ነው። ማናቸው የክርስቲያን ህዝቦች? ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ለተቀበሉ የክርስቲያን ህዝቦች ማለት ነው። እሱን ለሚከተሉት በምድር ላይ ለሚኖሩት ለነሱ ነው እንግዲህ ይህንን ስራ የሰጠው። ይሄን ስራ ፍሬ እንዲያፈሩ የእምነት ፍሬ እንዲያፈሩ ይጠበቅባቸዋል። በየቦታው ሄደው ኢየሱስ ክርስቶስን እንዲያሳውቁ ይጠበቅባቸዋል ማለት ነው። እንግዲህ ኢየሱስ ክርስቶስ አደራ የሰጠው ኢየሱስ ክርስቶስን ለተቀበሉ አማኞች ነው። እንግዲህ እኛ ኢየሱስ ክርስቶስን ተቀብለናል፣ አምነናል፣ የእሱን እጅ አይተናል። ለእኛ ነው ማለት ነው ይህንን ስራ የተሰጠው። እግዚአብሔር አምላክ በህይወታችን ይህንን ነገር መረዳት እንድንችል መጽሐፍ ቅዱሱን መረዳት እንድንችል ብርሃን ያብራልን። እንጸልይ። እግዚአብሔር አምላካችን ሆይ አባታችን ሆይ እናመሰግንሃለን፣ ከልብ እናከብረሃለን። ይህንን ጊዜ ስለሰጠህን ተመስገን፣ ተባረክ። ጌታ ሆይ ከልብ እናከብረሃለን። ለእኛ ስላዘጋጀልን የማዳን ዕቅድ ጌታ ሆይ ተባረክ። ስለወደድከን እናመሰግንሃለን። ስለመረጥከን እናመሰግንሃለን፣ እናከብረሃለን አባቶይ የስራ አደራ ሰጥተህናል። ይህንን ደግሞ አደራ እንድናምንበት እንድንቀበለው ጌታ ሆይ አእምሯችንን ወደ አንተ አቅርበን ይኸው አለሁኝ መስራት ፈልጋለሁ እንድንልህ እያንዳንዳችንን እርዳን። መንፈስ ቅዱስ በእያንዳንዳችን ላይ ይለፍ። ጌታ ሆይ በዚህ ግሩፕ ውስጥ ያሉትንም አንተ እርዳቸው። ጌታ ሆይ ለጥያቄዎቻቸው ሁሉ መልስ ሆናቸው። በቤታቸው እለፍ። የታመመን ፈውስ፣ ያዘንን አጽናና። ቤተሰብን ባርክ ልጆችን አንተ ጠብቅ። ጌታ ሆይ ስም ሁሉ የተባረከ ይሁን። ቀሪውን ጊዜ ሰዓት ሁሉ አንተ ተረከብ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።